ናይ ሽንኩርት የተፈጨ ያለ ትንሽ እዚጋ ደግሞ ሄል ንስ ክርኩም ማርጅን ድንብላል ፍሬ እና ከሙን ፍሬ ማለት ነው። ድምብላል እና ከሙን እዚጋ ደግሞ የምጠቀመው የአሳ ራ ሳ ሄብቸው ማለት ነው። ዛር ማለት ነው። እዚጋ ደግሞ ትንሽዬ ቀረፋ እነሱ ነው የምንጨምረው ማለት ነው እንሻላ አብረ የሚጨምርነው

እሺ ውድ ልጅዬ አሁን እንግዲህ እሳቱን ቀንሼ ከነክላ አድርጌያለሁ። እዚህ ጋር ግማሽ ሰዓት ይበቃዋል። ከአሁን በኋላ እንደዚህ አድርጌ ሰርስና ማለት ነው። ይሄው እንደምታውቅ ጨረስኩኝ። በዚህ መልኩ ጨርሻለሁ።

አመሰግናለሁ። ሀበይ እና በእንደዚህ መልኩ ጨረስኩኝ። ለምታበረታትኝ አመሰግናለሁ በድጋሜ ደን አሁን ልይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።